ሩሲያው ፕሬዚዳንት ቭላዲሚር ፑቲንና በአሜሪካዎቻቸው ዶናልድ ትራምፕ መካከል ሊካሄድ የታሰበው የሰላም ውይይት መሰረዙን ተከትሎ ሩሲያ የግዙፍ አህጉር አቋራጭ ባለስቲክ ሚሳይል ሙከራ ማድረጓ ሰምተዋል። ዶናልድ ትራምፕ ከሁለት ሳምንት በኋላ በሃንጋሪ ቡዳፔስት ከፑቲን ጋር ለመነጋገር አቅዱ የነበረ ቢሆንም አሁን ባለው ወቅታዊ ሁኔታ ውይይቱ ረብ የለሽ ነው በሚል እቅዱን አጥፊዋለሁ ሲሉ አስታውቀዋል። የፕሬዚዳንቱም ውሳኔ በተሰማበት ማግስትም ሩሲያ የዩክሬን ዋና ዋና ከተሞችን አጋዩ ከባድ ሚሳይልና ድሮን ሀገር ላይ ጥቃቶችን ማድረሷ የሚታወቅ ሲሆን ኒኩለር ተሸካሚ አህጉር አቋራጭ ወይም አይሲቢኤም ተብሎ የሚታወቁትን ሚሳይሎች መሞከራ ነው የተሰማው። በሩሲያ የተሟሹት ግዙፍ ኒኩለር ተሸካሚ አህጉር አቋራጭ ሚሳይሎች የአርስና ሲነቫ የተባሉ ሲሆኑ እስከ 150 ኪሎ ሜትሮችን በመጓዝ የረጅም ርቀት ኢላማዎችን በሚገባ መምታት የሚችሉ ናቸው። ሚሳይሎቹ ከሞስኮ በሰሜን 800 ኪሎ ሜትሮች ርቀት ላይ በሚገኙና በሰሜኑ ሩሲያ ዋነኛ ሮኬት ማስወንጨፊያ ማዕከል ከሆነው ፕሌሴትስክ ኮስሞድሮም ሲነሱ በቀጥታ ትዕዛዝ ሰጠው ሲሆን ሲሆመሪ ቭላድሚር ቭላድሚሮቪች ፑቲን ነው። ማዕከሉ በቀዝቃዛው ጦርነቱ ወቅት እስከ 1983 ድረስ ሚስጥራዊ የሩሲያ ወታደር የሰፍረውን የቆየ ሲሆን በአሁኑ ወቅት ግን በይፋ የሩሲያ ስፔስ ሳተላይትና ሮኬት ማስወንጨፍ ተልዕኮዎችን በሚገባ እየፈጸመ ይገኛል። ሞስኮ አዳዲስ ሮኬቶችንና ከአጭር እስከ ረጅም ርቀት ተጓዥ ኒውክሌር ተሸካሚ ሚሳይሎችን ለመሞከር ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ከፍተኛ ጀነራሎቻቸው ጋር እየተዋዩ ትዕዛዝ ሰጡ የታዩ ሲሆን ከመከላከያ ሚኒስትር መስሪያ ቤት የመጣ ሪፖርት መሰረት የታቀደ የኒውክሌር ልምምድ ማድረግ ማስፈለጉን አጽንኦት ሰጥተዋል። የሩሲያ ጦር ኃይሎች አዛዥ ነው። የሩሲያን የኒውክሌር ቁልፍ ይዟል ተብሎ ከሚታሰቡት ሶስት ሰዎች ማለትም ከፑቲን፣ ከመከላከያ ሚኒስትሩ አንድሬይ በሉሶቭ ቀጥሎ አንዱ የሆኑት ጀኔራል ቫለሪ ቫሲሌቪች ገራሲሞቭም በልምምድ ወቅት ጥቅል ሪፖርታቸውን ለፑቲን አቅርቧል። ሪፖርታቸውም በምድር ላይ ተንቀሳቃሽ ሆኖ የተገጠሙትንና ኒውክሌር ተሸካሚ የአክ ሚሳኤል ስርዓት ከብሪያንስክ የባሬንትስ ባህር መርከብ የስትራቴጂክ የኒውክሌር ኃይሉ ስልጠና አካል የሆነው የሲኒቫ ባለስቲክ ሚሳኤል ስርዓት፣ እንዲሁም ክሩዝ ሚሳኤልን ተሸክመው ማስወንጭፍ የሚችሉት ቲዩ 95 ኤምኤስ ወይም ኔቶ ድብያ ለሚጠራቸው እጅግ ዘመናዊ የጦር አውሮፕላኖች በልምምዱ ላይ ተሳትፈዋል ብለዋል። የሩሲያ መከላከያ ሚኒስቴር የስትራቴጂክ የኒውክሌር ኃይሎች የስልጠና ልምድ አካል ሆነው የተወነጨፈውን ሚሳኤል ተንቀሳቃሽ ምስል ሲለቅ የሩሲያ ሲኔቫ ባለስቲክ ሚሳኤል በባሬንስ ባህር ከሚገኘው ብሪያንስክ የኒውክሌር ኃይል ሰርጓጅ መርከብ ሲጎነጨፍም ታይቷል። በአየር በምድርና በባህር ላይ በተጠንቀቅ የቆሙ ሚሳኤሎችን ከሰገባዎቻቸው ወጥተውና ወርጉለው በተሳካ ሁኔታ የፈተሹት ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ለጀኔራሎቻቸው ትዕዛዝ ሲሰጡ የተመለከቱት ተንታኞች ለግዙፍ ጦርነት እየተዘጋጁ አሊያም በትልቅ የኒውክሌር ጦርነት ውስጥ ለወታደራዊ አመራሮቻቸው ትእዛዝ ያስተላለፉ ይመስላሉ እያሉ ነው። የፑቲን በኒውክሌር ልምዶች ላይ መሳተፍ ፍጹም ያልተለመደ ነው ባይባልም ወቅታዊውን የዩክሬን ጦርነት ተከትሎ ባለው ትልቅ ሽኩቻ ለምዕራባውያንና በዋናነትም ለሰሜን አትላንቲክ ጦርነቱ ግልጽ መልእክት ለመላክ የታሰበ ስለመሆኑም ሳይታለም የተፈታ ነው። ከዚህ ባለፈ በትራምፕና ፑቲን መካከል በቡዳፔስት ይካሄዳል ተብሎ ሲጠበቅ የነበረው ውይይት እንደተሰረዘ ትራምፕ ማስታወቋቸው በአሜሪካና በሩሲያ መካከል ያለ ግንኙነት መሻከሩን ያሳየ ሆኖ ታይቷል። ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በነበራቸው ውይይት በቡዳፔስት ከፑቲን ጋር ሊያደርጉት የነበረውን ስብሰባ እንደሰረዙ የተናገሩ ሲሆን፣ ወደፊት ግን ስብሰባውን እናደርጋለን ሲሉ ማክለዋል። ሩሲያ የሰላም ስምምነት ሐሳቦችን ለመቀበል በዳተኝነቷ መቀጠሏና በምታደርሳቸው ጥቃቶች በመግፋቷ ከፑቲን ጋር መገናኘታችንን ፍሬቢስ የሚያደርግ ሆኗል ብለዋል ፕሬዚዳንቱ። በዚህም ትክክል መስሎ አልታየኝም፣ መሄድ ባለብን አቅጣጫ እየሄድን ያለ አይመስልም ነበር በማለት የአሜሪካው ፕሬዚዳንት ለውሳኔያቸው ምክንያቱን አብራርተዋል። ከፑቲን ጋር በማድረጋቸው ንግግሮች መልካም ውይይት እናካሄዳለን፣ ነገር ግን ውጤታቸው ወደ ተምሳይ መራ አይታይም በማለት ትራምፕ ከዚህ ቀደምም የሮሲያ መሪ ፑቲን ከንግግር ባለፈ ጦርነቱን በተጨባጭ ለማቆም ምንም አይነት ሐሳብ የላቸውን በማለት የሚሰነዘሩትን ትችት የሚያጠናክር ሆኗል። ይህ በእንዲህ እንዳለ አሜሪካ በሩሲያ ግዙፍ የኃይል ኩባንያዎች የሆኑት ሮዝኔፍትና በሉኮይል ላይ አዲስ ማዕቀብ መጣሏን አስታውቃለች። ይህም ሞስኮ ከዩክሬን ጋር በቀረበው የሰላም እቅድ እንድትስማማና ወደ ድርድር እንድትመጣ ጫና የፈጥርባታል ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋሽንግተንና በአውሮፓ ህብረት መሪዎች የቀረበውን የሰላም ስምምነት እቅድ ፑቲን እንዲቀበሉ በማዕቀብ ጫና ማሳደር አስፈላጊ መሆኑን ገልጸዋል። አሜሪካ አስተዳደርን ባወጣው መግለጫ የነዳጅ ምክንያት ጦርነትን ለማስቆም ቭላዲሚር ፑቲን ፈቃደኛ ባለመሆናቸው የተነሳ የተወሰዱ እርምጃዎች ናቸው ብሏል። በቀን 3.1 ሚሊዮን በርሜል ነዳጅ በዋናነት ወደ ቻይና፣ ህንድ፣ ቱርክና ሌሎች ሀገራት በሚልኩት በሁለቱ የነዳጅ ኩባንያዎች ላይ ማዕቀብ መጣላቸውን አስታወቁ። ትራምፕ ፑቲን ወደ ውይይት ይመጣል ማዕቀብ ቀጣልን የትማሄድም ሲሉም ተደምጠዋል። ሮዝኔፍት የሩሲያ ነዳጅ ኩባንያ በተናጠል የሩሲያን ግማሽ ይል የነዳጅ ምርት የሚሸፍን ሲሆን እንደ እንግሊዝ መንግስት መረጃ በዓለም የነዳጅ ገበያ ላይ 6 በመቶ አስተዋጽኦ አለው። የአሜሪካ መንግሥት ግምጃ ቤት ኃላፊ ስኮት ቤሴንት በበኩላቸው የሁለቱ ኩባንያዎች ገቢ የሩሲያ ያገ ጦርነት ማሽን ሆኖ እያገለገለ ነው በማለት ማዕቀቡ ሞስኮ ጦርነቱን ወደ ማቆም እንድትመጣ ጫና የሚያሳድር ስለመሆኑ ገልጸዋል ሲል ቢቢሲ በዘገባ አስፍረዋል። የሩሲያ መንግሥት በበኩሉም የሞስኮ ትከሻ ለመሰለ ማዕቀቦች መደንደኑና መላመዱን በመግለጽ ማዕቀቡ የእንዳጅ አቅርቦትን ከማስተጓጎልና ዓለም አቀፍ ዋጋውንም ከመጨመር ውጭ ምንም አይነት ትርፍ የለውም ሲሉ ውሳኔውን አጣጥሎታል። ለሶስት ዓመት ተኩል ያለዘለቀው ጦርነት ተጨባጭ የሰላም ውጤት ባያስገኝም እንኳ ባሳለፍና ሲወር በአሜሪካ ላስካ ግዛ የተደረገው ተደረገው ውይይት በቀጣይ ከሳምንታት በኋላ በቡዳፔስት ይደረጋል ተብሎ ለጠበቀው ሁለተኛው ዞር የመሪዎቹ የፊትለፊት ውይይት ትልቅ ተስፋን ሰንቆ ነበር። ይሁንና ውይይቱ ውጤት ያስገኝም የሚለው የትራምፕ ጥርጣሬ ለውይይቱ መሰረዝ ዋነኛ ምክንያት ተደርጎ ተቀምጧል። ከሳምንት በፊት ትራምፕና ፑቲን ያካሄዱት የስልክ ውይይት በጣም መልካም ይባልና መሻሻል የታየበት መሆኑን ትራምፕ ከግንኙነታቸው በኋላ ቢገልጹ ብዙም ሳይቆይ ሀጊያላኖ የያዙት አቋምና እየወሰዷቸው ያሉ እርምጃዎች ለጦርነቱ የሰላም አማራጮች ማምጣት ይቅርና ዋሽንግተንና ሞስኮን ፊት ለፊት ያፋጠጡ ሆኗል። ከዚህ ባሻገር ትራምፕ የቶማሃውክ ሚሳይሎችን ወደ ዩክሬን የመላክ ሀሳብን ውድቅ ስላማድረጋቸው ነው የተነገረው። ለዩክሬን ቶማሁክ ሚሳኤሎችን ማቅረብ ተግባራዊ ሊሆን እንደማይችል መግለጽ አጠቃቀሙን ለመረዳት ቢያንስ ስድስት ወራትን ይወስዳል ሲሉ ፕሬዚዳንቱ አጽንኦት ሰጥተዋል። ቶማሁክ የሚተኮስበት ብቸኛው መንገድ እኛ ብንተኩሰው ነው፣ ያንን ደግሞ አናደርገውም ሲሉም አስረግጠው መናገራቸውን ይሰማም። ይህ በእንዲህ እንዳለ ሩሲያ በዩክሬን ላይ የፈጸመችው የአየር ድብደባ በዋና ከተማዋ ኬቭ ከባድ እሳት ማስነሳት ሰምተዋል። የኬቭ ከንቲባ ቪታሊ ክልሽኮ እንደገለጹት በከተማዋ የተለያዩ አካባቢዎች የሚሳይል ጥቃቱ በርካታ ተሽከርካሪዎችን ሲያጋይ የብዙ ህንፃዎችን መስታወት ሰባብሯል። የድንገተኛ አገልግሎት ሰጭ አካላት የሚሳይሉ ስብርባሪዎች ወዳረፈባቸው አካባቢዎች የተሰማሩ ቢሆንም በሰው ላይ የደረሰ ጉዳት የለም ሲሉ ከንቲባው በቴሌግራም ገጻቸው ላይ ጽፏል። በመዲናዋ ከፍተኛ የፍንዳታ ድምጽ መሰማቱን አረጋግጫ ያለው ሮይተርስ የዜና ወኪል በሩሲያ በኩል ስለ ጥቃቱ የተባለ ነገር የለም ሲል ዘግቧል። በሩሲያ በተፈጸመው በዚህ ባለስቲክ ሚሳይል ጥቃት ምን ኢላማ እንደተደረገ በግልጽ አልታወቅም ብሏል። ቪታሊ የሩሲያ ዩክሬን ጦርነትን በድርድር ለመቋጨት የሚደረጉ ጥረቶች ተዳፍነው ግጭቱ አሁን ተባብሶ በቀጠለበት ሁኔታ ሩሲያ ከትላንት በስቲያ በዩክሬን ላይ ፈጸመችው በኃይል መሰረተ ልማቶች ላይ ያነጣጠረ የሚሳይል ድብድባ ከያ በላይ ሰዎችን በመግደል በመቶዎች የሚቆጠሩ ሰዎችን ከኤሌክትሪክ ኃይልና የውሃ አገልግሎት ውጭ ማድረጉን የሮትርስ ዘገባ አስታውሷል። በጥቃቱ ከሞቱ ሰዎች መካከል ሁለቱ ሕፃናት እንደሆኑ የተነገረም ሲሆን ጥቃቱን ተከትሎ በኬቭ የተለያዩ አካባቢዎች የእሳት አደጋ መነሳቱ የኩሬን ኤነርጂ ሚኒስቴር ጥቃቱ ያነጣጠረው በአገሪቱ ጊያል መሠረተ ልማት ላይ እንደሆነ አረጋግጧል። የኩሬን ፕሬዚደንት ፍሮኖ ዘለንስኪ ቢሮ ኃላፊ የሆኑት አንድሬ ይርማክ አገራቸው ሰላም ለማውረድ በተስማማ ሞስኮን ንጽዋኗን እየገደለች ቀጥላለች በማለት ከሷን። ይህ ሁሉ የተለያዩ ሀገራት ጦርነቱን ለማቆም በሩሳ ላግ የሚያደርጉት ጊወል ጥረት በቂ ባለመሆኑም እየተከሰተ ያለ ነው በማለት ተችስቷል። ሞስኮ ከምትፈጽመው ጥቃት ባሻገር ዩክሬንም በሩሲያ የኬሚካል ማምረቻ ላይ ያነጣጠረ ጥቃት መክፈቷን አስታውቃለች። ጥቃቱ የተፈጸመው በሩሲያ ደቡባዊ የሀገሪቱ ክፍል ብሪያንስክ እንደሆነ ሪውተር ዘግቧል። የሩሲያ ኃይሎች የዩክሬን መከላከያ ኢንዱስትሪ ተቋማትን የሚደግፉ የኃይል ማመንጫዎች እንዳወደሙም የሩሲያ መከላከያ ሚኒስቴር ያስታወቀ ሲሆን የሩሲያ የጦር ኃይሎች በልዩ ወታደራዊ ዘመቻው ስር በዶንባስ ክልልና ባሻገር ከቅርብ ወራት ወዲህ በፍጥነት በመገስገስ በተከታታይ የተለያዩ ስፍራዎችን ነጻ እያወጡ እንደሚገኙ ሚኒስትሩ መግለጹን የሩሲያ መንግስት የዜና ወኪል ስፑትኒክ ዘግቧል።